ሰላም ቤተሰቦቼ እንደምን አላችሁልኝ። የዛሬ ሳምንት አካባቢ ይሄንን ቪዲዮ ሁላችሁም ልካችሁልኝ ነበር። ልሞት 15 ቀን ነው የቀረኝ ብል ማን ያምነኛል? ሰላም ቤተሰብ። ለትንሽ ጊዜ ከቲክቶክ ርቄ ነበር፣ ግን አሁን ተመልሻለሁ። የመጣሁት ግን አንድ ዜና ይዤ ለወዳጆቼ መርዶ፣ ለጠላቶቼ ደግሞ የምስራች። እንግዲህ ወንድማችን ዴቭ ይባላል ሁላችሁም ታውቁታላችሁ ብዬ አስባለሁ። በዚህ በቲክቶክ ፕላትፎርም ላይ ከኔ ጋራ አንድ ሁለት ቪዲዮዎች አብረን ሰርተን ነበርና ትቀራረባላችሁ ወይ ምንድነው የተፈጠረው ብላችሁ ጠይቃችሁኝ ነበርና ዛሬ ታሽቶልኝ ለማግኘት ሞክር ያለው ዴቭ ምን አጋጠመው ምን ሆነ የሚለውን ከራሱ አንደበት እንሰማለን። ከዛ በኋላ ምን ማድረግ አለብን የሚባለውን ደግሞ አብረን እናየዋለን ማለት ነው። ዴቭ እንደት ነህ? እንግዲህ የዛሬ ሳምንት አካባቢ አንድ ቪዲዮ ለከ ነበር በጣም ብዙ ሰው ያስደነገጠና ብዙዎቻችንን የሚያስፈራራ ቪዲዮ ነበርና፣ የቀረኝ 15 ቀን ነው ብለሀልና ምንድን ነው ያጋጠመ እንደነገርኩ ነው ከአሁን በፊትና አሁን ያለሁበት ሁኔታ በጣም የሚያስጠላ ሁኔታ አለ። እኔ ያለሁት በጣም መኖር እስኪያስጠላኝ ድረስ ነው አሁን ያለሁት እውነት ለመናገር እና የምሰራውንም ስራ አጥቻለሁ። በስርዓት እየተንቀሳቀስኩ እየተንቀሳቀሱ አይደለም። በዛ ላይ ከአሁን በፊት ከሰው ብር ተበድሬ ስራ ምናምን ጀምሬ ነበረ። ኮንትሮባንድ ምናምን ስራ ነበረ ከድሬዳዋ እያመጣሁኝ እና ያ ነገሮችም ከስሬ ተበላሽቻሉ። ይበን የነሱን ብር ራሱ የመክፈል አቅም አጥቻለሁ ብዙ ጊዜ ታግሰውኛል፣ እና ያ ብቻ ሳይሆን ደግሞ እንኳን ለነሱ ልከፍልተውና አሁን ላይ ያለሁበት ሁኔታ አንዳንድ የራሱ በጣም የሚያስጠላ ነው። በቃ ስራም የለኝም፣ መንቀሳቀስ አልቻልኩም። ምናምን ነገር እንኳን ስራ ተውና ኢቨን አንዳንድ እንዴት ብዬ ልንገር ጓደኞቼ ጋር ወጥቼ ሻይ የምጠጣበት እስከ ማጣት ደረጃ ነው አሁን ያለሁበት ሁኔታ እና በጣም ችግር ውስጥ ነው ያለሁት ምንም ያለኝ አማራጭ በቃ እሱ ስሜት ነው። ብዙ ሰው እየረበሸ ያለውና የሰዎች እዳ ብር እንዳለበ ነግረኛል እና ያን እዳ መክፈል አልቻልክም። በተጨማሪ ቤተሰቦቼ እሱ የሚፈልጉ አሁን ስራ መስራት፣ ከ240 በላይ ፎሎር አለውና ማስታወቂያ የምታሰሩት ስራ የምታሰሩት ሰዎች ካላችሁ እንድታሰሩት። መኖሪያ ቤት ማለት የሚጠጋበት ቦታ እንኳን የለውም። ስለዚህ አቅም አለው፣ ጉልበት አለው፣ ጤና አለው መስራት ይችላል። የስራ እድሎችን እንድታመቻቹለት። ሁለተኛ ነገር ደግሞ የገባበት እዳ አለ። አሁን ስንት ቀን የቀረ በዚህ ሰባት ቀን ውስጥ የቻልነውን ተሯርጠን የሆነ ነገር ከቨር ካላደረግን ዴብን እናጠዋል። እኔም ማለት የምፈልገው ነገር ቢኖር በቃ አሁን ያለሁበት ሁኔታ ጥሩ ስላልሆነ የሆነ በቃ የራሴን ስራ የምስራበትን መንገድ ከቻላችሁ እንድታግዙኝ ነው። ያው ካልሆነ ግን ያው እኔም ጥሩ ስሜት እየተሰማኝ ስላልሆነ ነው ኢቨኑላችን 15 ቀን ለመናገር ያየ በቃ የራስን አጥፋት ፋሚሊዬን ስሜት ሁላ በቃ ውስጤ ላይ እንትን እያለ ስለሆነ ያ ራሱ ባይሆን በቃ እውነት ለመናገር ልክ እንዳልሆነ አውቀዋለሁ። ግን በቃ በሊቢያ ምናምን ነገር ለመሄድ ነው ያሰብኩት ስደት ምናምን ነገር ወይ ከቻልኩ ካለፍኩኝ ሰርቼ የከፍላለሁ ወይ ካልሆንኩኝ መሞትም ቤተሰቦች ሁለቱም ምርጫ እንደምታውቁት ፍጹም ስህተት እንደሆነ ታውቃላችሁ። ራስን ማጥፋትም አጥቃትም ወንጀልም ጭምር ነው። እንደዚሁም ደግሞ በሊቢያ እያለም ያለው ጉዳይ እንደምታውቁት እጅግ በጣም ሊታሰብ የማይገባ ጉዳይ ነው። ግን ወንድ ልጅ በዚህ ልክ አላቅም። ብቻ ከታች በማስቀመጥላችሁ አካውንት እርዱት፣ አግዙት፣ እዳውን ክፈለት፣ ደውሉለት፣ አይዞ በሉት። እንግዲህ በተቻለ መጠን ራሱን ለማቋቋም በሚጥርበት መንገድ ሁሉ ከአንድ ጊዜም ሁለት ሶስት ጊዜ ታስሮ ነው የተለቀቀው። ታስሮ በወጣ ቁጥር ደግሞ ስራ የተበላሸ ያስቸግሩታል እና እንደነገርኳችሁ ጤነኛ ነው ሁሉ ነገር መስራት ይችላል እድሉን ነው ያጣውና ስራም መጠር የምትፈልጉ ሰዎች ካላችሁ ማስታወቂያ ማሰራት የምትፈልጉ ሰዎች ካላችሁ አይዞ በሉት እርዱት ነገ ከነጎዲያ ዴቭን ብናጣው ሁላችንም የማይረባ ጸጸት ነው የምንጸጸተው እባካችሁ ኢትዮጵያውያን ኤርትራውያን ስለ ፈጣሪ ብላችሁ ዴቭን እንድታግዙ ነው ዴቭ አይዞ ሁሉም ሰው እንደሚያግዝ ተስፋ አድርጋለው መልካም ጊዜ ኖሮን ዳግመኛ ለምስጋና እንድንመጣ መኛለው ሁላችሁም ዴቭን አግዘ ነው አንገቱን እንዳይደፋ እንዳያቀረቅር፣ እራሱንም እንዳያጠፋ ወደ ሊቢያም ስደት ያለውን ነገር እንዲያቆም፣ ሁላችሁም ድጋፍ እንድታደርጉለት በፈጣሪ ሲሆን ጠይቃችሁ አመሰግናለሁ። ጊዜያት በተለያዩ ጉዳዮች ተከስሰው በእስር ላይ የነበሩት የቀድሞ አዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ፣ የምስጋናና የድል ጊዜ ሊሆን ነው እለልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነቢ ቢኒያም የተባለው ወንድማችን በበርካታው ዘንድ ጥያቄና ግርታን ፈጥሮበት፣ የታለ የተፈታው? የታለስ ለከንቲባው የተናገርከው ትንቢት የሆነው? እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት የተናገረው እነሆ በትላንትና ዕለት የቀድሞ የአዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋይ ቱኬ ፍርድ ቤቱ በነፃ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። አምጣ ስለው አምጥቶ ቆለለው ይላሉ። ይልም ውሸተኞችና ሌቦች አጮርባሪ ነቢያትን እንዲህ ነው የምናጋልጠው። ረዳት ፕሮፌሰር አቶ ጸጋዬ እኔ ከእርሶ ጋር በግልጽ ጸብ የለብኝም። ሀቅና እውነት ካለውት እግዚአብሔር ለቤቶ ያብቃዎት። እኔ ጉዳዬ ይህንን ዜና ቀባብቶ ውሸቱን እውነት አስመስሎ የተፈጸመ ያለቀ ትንቢት ነው ብሎ ቀባብቶ ዜናውን ካቀረቦ ካቤልና ከፕሮፌት ቢንያም ጋር ነው ችግሬ። እናንተ እስከመቼ ነው ውሸታችሁን የምትቀጥሉት? እስከ መቼ ነው ይህንስ በሐሰት ትንቢት የምታደናቁሩት? በፊት ብቻችሁን ነበራችሁ። አሁን አሁን እንዲህ አይነት ቅጥረኛ ዜና አንባቢ አግኝታችሁ ነገሩ ተከናወነ፣ ተፈጸመ፣ አለቀ፣ ከንቲባው በረጻ ተፈቱ ይላል። ይሄ ብቻ መሰላችሁ? በቀጣይ በሌላ ትልቅ ሹመት እንጠብቃችኋለን ብሎ እርፍ። ማን አቤል ግን ምን ሆነ? ከወራት በኋላ ምን ሆነ? ይኸው ከወራት በኋላ ዜናው ተገልብጦ ይሄ ሆኗል። የቀድሞ የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባም ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉንም የቲክቫህ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ የቀድሞ ከንቲባም ካቀረቡት 8 የቅጣት ማቅለያዎች አራቱን በመቀበልና አራቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደ አለባቸው። በዚህ ደረጃ በእግዚአብሔር ሕዝብ ላይ ተቀልዳላችሁ። ይሄን ምስኪን ሕዝብ ጢባ ጢቦ ነው እኮ የምትጫወቱበት። ባካችሁ ምዕመናን እንድንቋረ በእግዚአብሔር። አሁንስ ምን ልትሉንሽ? አንተ ራስህ እንኳን ይሄ ጉዳይ ሲፈጸም ያልከው እንኳ እንኳን ደስ አላችሁ የቀድሞ የሐዋሳ ካንቲባ የነበሩት ረዳት ፕሮፌሰር ጸጋይ ቱኬ ዛሬ ከፍተኛ ፍርድ ቤቱ በነጻ ሰናብቷቸዋል። እግዚአብሔር እንደተናገረው እንዲሁና፣ ከአንድ ወር በፊት ስለ ረዳት ፕሮፌሰር ጸጋይ ቱኬ እግዚአብሔር የተናገረኝን ነገር በዚህ በሶሻል ፕላትፎርም ላይ መጥቼ ይህን መልእክት አስተላልፌ ነበር። እግዚአብሔር ውጊያው የኔ ነው ይለኛል። በእነዚህ ወራት ውስጥ እግዚአብሔር በነጻ ያወጣሃል። ታመሰግናለን። አሁን ውጣና ትንቢቱ ተፈጸመ ብለህ እንደተቀደድከው አንት ውሸታም አሁን ውጣና ደግሞ ተሳስቼ ነው የሆነ ቀን በቀን ተኝቼ የቃዥውት ቅሸት ነው እግዚአብሔር አልነገረኝም በለ ተናገር። ኡነት እግዚአብሔር መንፈስ ቅዱስን የምታከብር ከሆነ እውነት የነቢያት አምላክ እግዚአብሔርን የምትወድ ከሆነ በነቢያት አምላክ በእግዚአብሔር ላይ ቀልዳ ያለና ትንቢት ቢተናገርሃልና ውጣና ይቅርታ ተሳስቼ ነው ብለጠይቅ፣ ጠይቅ። አሁን ጉዳይ የቢሮ ጉዳይ የመንግስት ጉዳይ የፖለቲካ ጉዳይ ቢሆን ኖሮ ትገባ ነበር። ግን በዚህ ጉዳይ የሚጠይቀ የለም። ምእመኑም ነገ ጠዋት ብትሄድ አሚን እልል ብሎ ይቀበላል። ምክንያቱም ዲዲቲ እንደተነፋበት ዝንብ ምእመኑ እንደሆነ ፈዟል። ጫውቱበት፣ ቀልዱበት። ነገር ግን እውነትና ንጋት እያደር ይጠራል። እግዚአብሔር እናንተን እያዋረደ ህዝቡን ነፃ የሚያወጣበት ቀን ቅርብ ነው። ውሸተኛ ነቢያት፣ ሌቦች ናችሁ። ውርደት ክብር የሆነላችሁ። ክብሩ ውርደት የሆነባችሁ ሰዎች፣ ሰው እንዴት በዚህ ደረጃ ቅሌታም ይሆናል? ያሳፍራል በጣም ውጡ፣ አምልጡ፣ ምዕመኑ ወደ ብርሃኑ ነው። የማንም ሐሰተኛ ነብይ መቀለጃቱን